ይሄ እንኳን ወዳጄ ነው። እንዴት ነው? እንኳን እንደናመጡ፣ እንኳን እንደናቆየን። ሰላም በጣም እዚህ ስላገኘሁ ደግሞ በጣም ነው ደስ ያለኝ። በዚህ ቦታ ላይ በመገኘቴም በጣም ነው ደስ ያለኝ፣ ሰው ይሄን የመሰለ ሥነ ሥርዓት ለመካፈል እንግዲህ እኔ እናንተ አንድ ላይ ወደ አራት አመት በሪካርድ ላይ አንድ ላይ እየሰራን ነው። እዚህ እንግዲህ ሁላችሁም ባላችሁበት፣ ሴፉ ይሄን የመቄዶንያን ፈንድሬ ፈንድሬዝ ማድረግ ከጀመሩ በኋላ በኢትዮጵያ ታሪክ ትልቁን ፈንድ ከ700 ሚሊዮን ብር በላይ እና ደግሞ ኦንላይን ሆነው ኦልሞስት ከአንድ ወር በላይ ሴፉ እንግዲህ እኔ ሳቀው እንደዚህ ያሉ ነበር። አካላዊ ጉዳቱን በትክክል ሴንስ በምናደርግበት ሁኔታ ለዚህ ኮውዝ ለዚህ ዓላማ ትልቅ መስዋዕትነት ከፍልሃል። አንተ ብቻ ሳትሆን ቤተሰብህም ጭምር። ግን ያደረግከው ነገር ከፊዚካል ጉዳቱ በላይ ነው ብዬ ነው የማስበው። ብዙ ሺህ ኢትዮጵያውያንን አገር ውስጥ ያሉ ውጭ ያሉ አሰባስበሃል። ይሄ በታሪክ አንዴ የሰው ልጅ የሚያገኘው እድል ነው። ይሄ ትልቅ ደስታ ሊሆን ይገባል እና ለዚህ ሴፉ ለሰበረው ሪከርድ እንደው ይመጥላል ባንልም እንደ ወርቅ ነበል ማልበስ የነበረብን ግን ሰርተፍኬት እንሰጣለን ና ሴፉን መካከል አድርገን ኦንላይን ሆነው ከአንድ ወር በላይ በመስራቱ፣ ይሄ ደግሞ ትልቁ ሪከርድ ወደ 750 ሚሊዮን ብር ሰብስቧልና ይሄ መቼ እንደሚሰበር አናውቀውም። እብሩም ባይመጥንም ግን እቺ ነገር ለታሪክ ትቀመጣለች እና ነዳኔ እባካችሁ አንድ ላይ ሆነ ከማድረግ በፊት እዛ ጋ አንድ ቶማስ አንበብለት ባኒ አ ተነቧል። በቃ ሰው ለመርዳት ሰው መሆን በቂ ነው። ነው ዋናው ነገር ከልብ ነው የማመሰግነው። አፍሪካ ድንቃ ድንቅ ብዙ ጊዜ ያው ለየት ያሉ ነገሮች ሲከሰቱ እውቅና ይሰጣል። ከዛ አንጻር ዋናው እውቅና መሰጠት ያለበት ለዚህ ምክንያት የሆነን ክብር ዶክተር ቢኒያም ነው። እኛ ምንም ያደረግነው ነገር የለም ጎን ለጎን ስራ እየሰራን ነው። እግዚአብሔር የተመሰገነ ይሁን። እነዚህን የመሳሰሉ የሙያ አጋሮች እዚህ ድረስ እየመጡ በነፃ በሙያቸው ገንዘብ እያሰባሰቡ ነው እና ይህ የኛ የኔ የሚባል ነገር አይደለም፣ የጋራ የሁላችንም ነው፣ ሁላችንም ነው። ጀርባ ያላችሁ ካሜራማን ሳውንድ ማኑ? ኢትዮጵያ ቀጥታ ስርጭት ላይ የሚሳተፉ እና ሀረግ ሁሉም በቃ የመቅዶኒያ የፋይናንስ ሰዎች በአጠቃላይ ቆሙ የሚያድሩ አሉ 24 ሰዓት የሚሰሩና የነሱ ሁሉ የጋራ አንድ ሰው ብቻ መውሰድ የለበትም ይሄንን ክሬዲት እና ያው እኔ ከፊት ስላለው ነው እንጂ አጠቃላይ ይሄ የሁላችሁም ነው እንኳን ደስ አላችሁ ሁላችሁ በጣም አሪፍ ሰው ብቻ ይሄንን መሰለ እንደው እንዲነበብ ይህ የአፍሪካ ድንቃ ድንቆች መዝገብ የክብር የምስክር ወረቀት የተሰጠው ለሰይፉ ፋንታሁን ነው ብለን ሰይፉ ፋንታሁን ከስራ ባልደረቦቹ ጋር በመሆን ኢትዮጵያውያን በጎ ፈቃደኞችን እንዲሁም የኢትዮጵያ ወዳጆችን በማሰባሰብ ለመቄዶኒያ አረጋዊና ሕሙማን መርጃ ማዕከል ህንፃ ግንባታ በተደረገው የቀጥታ ገቢ ማሰባሰብ ስነስርዓትን ለተከታታይ ከአንድ ወር በላይ በማካሄድ እንዲሁም ሪከርድ የሰበረ ገቢን በማሰባሰብ አዲስ ክብረ ውሰን አስመዝግበዋል። ስለዚህ ኢትዮጵያውያንም ብቻ አይደለም ትውልደ የኢትዮጵያ ወዳጆችንም ጭምር ስለዚህ ድሉ ያንተም ብቻ አይደለም የሁላችንም የሰው ዘር በሙሉ ነው በጣም እናመሰግናለን ቴንክ ዩ እናመሰግናለን ያው እዛች ጋር ትቀመጣለች እኔ በጣም ደስ ብሎኛል ዛሬ ከአሺዬ ጋር ስንመጣ ምንድነው ዛሬ ያመሻል እዚሁ ነው የሚያመሻው እያመሸ ነው ያለው ስለዚህ ምን አለን ይቺን ጋቢ ዘናትን ምጣና ጋቢዋን አሉ ዘናት ዛሬ የምሽት ፕሮግራሙን በዚች ጋቢ ያመሻል። ከዛ በኋላ ቀጥሎ የሚመጡት ሰዎች ይችን ጋቢ በጨረታ ትቀርባለች። የሰይፉ ጋቢ በጨረታ ያቀርባለች። ከዚ በኋላ ያለችው ምሽት ያደርጋል። እችኛውን ጋቢ ግን ከዛ በኋላ አሹ ሲያመሽ ለጨረታ ትቀርባለች ብሎት ያረጋል። ይሄ እኮ ጋቢ እኮ በባህላችን ያገር አባት ሆናል፣ አንተ መጠጊያ ከለላ ሆናል ማለት ነው አደለም? አላማው እኮ ነው የሰራኸው ስራ። በነገራችን ላይ ሴሽ በመስከር ፈልጋለሁ አንዳንዴ። ብዙ ካወራሁ ይቅርታ አድርጎልኝ። ብዙዎች እንዴት እንርዳ እንዴት እናውጣ። በጣም ምን ልኮ ብዙዎች ነበረ። እንደ ቢኒያ መሆን አይቻልም። እንደ ዶክተር ከባድ ነው። ባለን አቅም እዚች ቦታ ላይ ግን መጥተን እዚች ቦታ ለተሳተፍናት ነገር ትልቅ በረከት ነው። እንዲያው ምን አንድ ጥያቄ ይዣል ነው ከሴፉ ቤተሰብ ጋር እንደ መቀላቀል ሳይኖርብኝ አይቀርም። ልጅ ይህ እንደ ልጅ ልል ነው በረከቱ በልጆቻችን በኩል እንዲመጣ ሴት ልጅ አለች ቆንጆ ልጅ ሳሬ የምትባል ስለዚህ ከዚህ በኋላ ማታ ላይ ሴይፉን ወደ ቤቱ አሳርፈን ይህኛውን ጋቢ በጨረታ ልዩ ገቢ የሚገኝበትን ስራ እንሰራለን ማለት ነው። ምንም ችግር የለም። ለሊቱን ሙሉ አብረናለን። ገቢውንም ጨረታ እናወጣለን። አፍሪካ ድንቃ ድንቅን እና ሌሎች ፕሮግራሞችን በመምራት ትታወቃላችሁ። ወንድሜ የምዚህ ድረስ የመጣው ይህን ጋቢ በአክብሮት ይዞ ነው። በኋላ ላይ ጨረታ ላይ ይቀርብና፣ ምንም አለማው እኮ አንድና አንድ ነው። አረጋያኑ የአእምሮ ሕሙማኑ እንዲታገዙ በተለያየ መንገድ ገንዘብ እንዲያገኙ ማድረግ ነው። በተከታታይ ከወር በላይ እዚህ ቁጭ ብለን እናንተም አላሳፈራችሁንም። ቀደም ሲል እኔ እንኳን አላሰብኩትም እንዲህ አይነት ገንዘብ ተሰብስቦ ያቅም አለ። በጣም ደስ ይላል። ወደ አንድ ቢሊየን እየተጠጋን ነው። በነገራችን ላይ እስካሁን የተቀበልነውን ገንዘብ በአይነት ያለውን ብንደምረው ለምሳሌ የቤት ስጦታዎች አሉ፣ በቁሳቁስ አሉ። እነሱ ሁሉ ብንደምረው ከ1.5 ቢሊየን ብር በላይ ሊሆን ይችላል። አሁን ይሄ በፒቲ ካሽ በገንዘብ ለመቄዶኒያ ባንክ አካውንት ውስጥ የገባና የፋይናንስ ሰዎች ልክ ቴክስ ሲደርሳቸው የመዘገቡት ገንዘብ ነው 752 ሚሊየን ብር። ስለዚህ ሌላው ደግሞ ቃል የተገቡትም እዚህ ውስጥ አልተካተቱም። ያው ሞቀታ ይኖራል። አንዳንዴ ግን ያው በጊዜ ሂደት ደግሞ ያ ሰው ያስገባል። አንዳንዴ ደግሞ ራሱ በቀስ ብሎ የሚገባም ገንዘብ ይኖራል። ሲስተሞች እነሱ ደግሞ የተለቀቁ ሲሄዱ ደግሞ ይሄ ቁጥር ለውጥ እያሳየ ይሄዳል። እስካሁን ባለው ግን ትልቁ ገንዘብ ይሄ ነው ተባለ እንጂ ቅድም እንደተባለው በአይነት የገባው ሲደመርበት ደግሞ ይበልጥ ከፍ ያለ ነው። ዓለማችን ሪከርዱን ስበር መውሰድም ያለበት መላው የኢትዮጵያ ሕዝብ ነው። ምክንያቱም ሕብረቱ ፍቅሩ በራሱ ሪከርድ ነው ለእኔ። ስለዚህ ይህ ፍቅራችን የሰበሰበን መቅዶኒያ እንዳይለየን አደራ ማለት ነው። የአረጋውያኑን የአእምሮ ማኑን ቤት ሰርተን ደግሞ ሰራ ነው ማለት አለብን ብያ የእነሱን ደስታ ማየት አሁን ሳያልቅ ራሱ ምናልባት ቅድም የጠየቅኳችሁ መቄዶንያ አይነታችኋለሁ ያልኳችሁ ሳያልቅ ራሱ ህንፃው ህንፃ ውስጥ የተኙ የሚተኙ አረጋውያን አሉ። እና እንደውም ክብር ዶክተር ቢኒያም ወስዶ ሲያሳይ የምናል በቃ ቶሎ ጨረስ አርገን ቢያንስ ቤት ውስጥ የመሆን ስሜት ይኖራቸው። ምክንያቱም ለዚህ ለዚህማ ጎዳናው ምን አላቸው ነው ያለው። እና ቶሎ ማለቅ ያለበትም ለዛ ነው። ካሁን በፊት የምንወደው ኮሜዲያን እሸቱ ያሰባሰበው የበርና የመስኮት ገቢው መስኮቱና በሩ ተገዝቷል። ግን በሩን ለመስራት ሴራሚክ ማለቅ አለበት። ያው ህንፃ የሰራች ሰዎች ታቁታላቸው። አለበለዛ ለካ አልሙኒየም ብቻውን አይገጠምም እና ከዛ አንጻር አሁን እየሰራን ያለ ነው ይሄ ሴራሚክ ተያያዥ የመብራት የውሃ ጉዳዮች ነው። ቅድም ብዬዋለው፣ እንቅስቃሴ ተጀምሯል። እድሜ ለእናንተ እግዚአብሔር ይስጣችሁ። በለገሳችሁት ገንዘብ የህንፃው ስራ እየተንቀሳቀሰ ነውና በቅርቡ ለውጦቹን እናሳያችኋለን እና በስራችሁ ትኮራላችሁ። አብረን በጋራ የሳቀን የተጫወትን ሳንቆዝም፣ ደስ ብሎን ቤቶቹን ሰርተን አረጋውያኑና አእምሮ ህሙማኑን ለማስደሰት ያብቃን። ስለተሰጠን ማዕረግ ግን ከልብ ነው የምናመሰግነው። ይህ የግለሰብ አይደለም ህዝባዊ ስጦታ ነው። ይሄ እናንተ ናችሁ። አመሰግናለሁ። ትክክል። እዚሁ ይቀመጣል ሁ እናስቀምጠዋለን። እናመሰግናለን፣ እናመሰግናለን። ይህንን ሪከርድ ራሳችንን የምንሰብረው መልሰን አምስት ቢሊዮን ላይ ደርሳል ያው